የኢኖቬሽን እና ቴክኖሎጂ ሚኒስቴር በ ሃያ አራት ተቋማት ላይ የገነባቸውን የስማርት ኮሚኒኬሽን ክፍሎች በዛሬ ዕለት አስመርቋል። የስማርት ኮሚኒኬሽን ክፍሎቹ በ10 የፌዴራል ተቋማት፣ በ12 የክልል ርዕሳነ መስተዳድር ጽህፈት ቤቶች ና በሁለት የከተማ አስተዳደር ከንቲባ ጽህፈት ቤቶች የተገነቡ ናቸው። ሚኒስቴሩ ሁሉንም ስማርት ክፍሎች በዛሬ ዕለት በተመሳሳይ ሰዓት በቨርቹዋል ዘዴ ሚኒስትሮች፣ የክልል ርዕሳነ መስተዳድሮች፣ ከንቲባዎች፣ የተቋማት መሪዎች ና ባለድርሻ አካላት በተገኙበት አስመርቋል። በዲጂታል ኢትዮጵያ 2025 ከተያዙ ግቦች አንዱ የመሰረተ ልማት ዝርጋታ ሲሆን ስማርት ኮሚኒኬሽን ክፍሎቹም የዚሁ አካል ናቸው ዲጂታል ኢትዮጵያ 2025 ስትራቴጂ ካስቀምጣቸው ታርጌቶች ውስጥ አንዱ ዲጂታል ኢኮኖሚ ግንባታን ለማፋጠል አስፈላጊ መሰረተ ልማቶች መሟላት መገንባት አለባቸው ከነዚህ አስፈላጊ መሰረተ ልማቶች መካከል ደግሞ አንዱ የስማርት ኮሚኒኬሽን ሩም ነው። የስማርት ኮሚኒኬሽን ሩም አጠቃላይ ምቹ የስራ አካባቢን ከመፍጠር ማንሳር የተፋጠነ የተማከለ የስራ ግንኙነት እንዲፈጠር ያስችላል። በአጠቃላይ የፕሮጀክቱ እንግዲህ የታሰበው ይሄ ስቴት ኦፍ ዘ አርት የሆነ የኮሚኒኬሽን ሩም መገንባት ነው። እንደታቀደው የታቀደው እንደታቀደውም በ24ቱም ሳይት ላይ አሁን በየሳይቱ እንዳያችሁት በተመሳሳይ ዲዛይን፣ በተመሳሳይ ጥራት፣ በተመሳሳይ የሚቲንግ ማናጅመንት ቱሎችንም አብሮ የተገጠመለት ኳሊቲውንና የድምጽ ጥራቱን የቪዲዮ ጥራቱን የጠበቀ የኮሚኒኬሽን ሩም ነው ማለት ነው። በሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ እንዳሉት ቴክኖሎጂው ካለው ጉልህ ሚና አንጻር በሁሉም ተቋማት ላይ እንዲተገበር ቋሚ ኮሚቴው በትብብር ይሰራል። ለወደፊት በዚህ ዘርፍ ልማቱን እንዲደግፍ በማድረግ የኮሚኒኬሽንና ኢኖቬሽን ቴክኖሎጂ ዘርፍ በሀገር ልማት ውስጥ የድርሻውን እንዲወጣ በእኛ በኩል የሚያስፈልገውን የክትልና ቅጥር ስራዎችንም በመስራት የተሻለ ስራ እንዲሰራ ከነሱ ጋር የምንሆኑ የምንሰራ መሆኑን ለመግለጽ ይወዳለሁ።